ፊልማችን የሚጀምረው ዩን የተባለች የ19 ዓመት ሴት ልጅን እያሳየን ነው። ዩን መስማትም ሆነ መናገር ከማትችለው ከእናቷ ጋር በደስታ ነው የምትኖረው። ስለዚህ እናቷ ድንገት ብቻዋን ከወጣች ከሌሎች ሰዎች ጋር መግባባት እንድትችል እናቷን እንዴት መግባባት እንደምትችል ለማስተማር ጠንክራ ትጥራለች። የዩን አባት ከብዙ ዓመታት በፊት ስለሞተ አብረው የሚኖሩት እናቷና እሷ ብቻ ናቸው። በኢኮኖሚ ደሃ ቢሆኑም ሁለቱም በደስታ ነው የሚኖሩት። ዩን እናት የሩዝ ኬክ ስለምትወድ በየቀኑ ዩን ከትምህርት ቤት ስትመለስ ለእናቷ ኬኮችን ይዛ ትመጣለች። በሌላ በኩል ደግሞ ዩን አበቦችን በጣም ስለምትወድ እናቷ ሁልጊዜ የምትወዳቸውን አበቦች ቆርጣ ትሰጣታለች። ስለዚህ ሁለቱም በእነዚህ ትንንሽ ነገሮች ይደሰታሉ። ይሁን እንጂ ዩን እናቷ አበቦችን እንዳትቆርጥ ትከለክላታለች ምክንያቱም አበቦችም ሕመም ይሰማቸዋል ብላ ታምናለች። ይሁንና እናቷ የቤት ውጪ ለማሟላት ሁለቱም ይሰራሉ። የዩን እናት በጋርመንት ውስጥ ስትሰራ ዩን ደግሞ በአንድ ካፌ ውስጥ የትርፍ ሰዓት ስራ ትሰራለች። እናቷ በዚህ እድሜዋ ስራ በመስራቷ ስለምታዝን ሁልጊዜ ስራ እንድታቆም አባቷ የታመመ ጊዜ የተበደሩትን ዕዳ ከፍለው እንደጨረሱ ታስታውሳታለች። ነገር ግን ዩን እናቷን ማስቸገር ስለማትፈልግ ፈገግ ብላ ነው የምሰማት። የዩን እናት አስም ስላለባት ጥሩ ስሜት እንዲሰማት የተለያዩ የእጽዋት ሻዮችን ታዘጋጅላታለች። አንድ ቀን የትምህርት ቤት ጓደኞቿ የምሰራበት ቦታ ይመጣሉ። ስለዚህ ዩን ወደ ትምህርት ቤት መሄድ እንዳቆመች እናውቃለን። ግን ሁልጊዜ እናቷ እንዳትጠራጠር ከቤት ስትወጣ ዩኒፎርሟን ለብሳ ነበር የምትወጣው። በተጨማሪ ዩን ለመንግስት የሥራ ፈተና እየተዘጋጀች ነው። በዚህ አመት መፈተን ባትችል እንኳን በሚቀጥለው አመት ጥሩ ዝግጅት በማድረግ ፈተናውን ለመፈተን አቅዳለች። ይህንን የሚያውቁት የዩን ጓደኞች በጣም ይደግፏታል ያበረታቷታል እንዲሁም የሚያስፈልጋት መጽሐፍት እንኳን ሳይቀር ይገዙላታል። አንድ ቀን የዩን እናት ስራ ስትሰራጇ እንደተጎዳ ይሁን ስሰማ እያለቀሰች ወደ እናቷ ስራ ቦታ ትሮጣለች። ግን ከእናቷ ባልደረቦች አንዱ ወደ ሆስፒታል ወስዷት ተንከባክቧ ስለነበረ ይሁን ለዚህ ነገር የእናቷን የስራ ባልደረባ ታመሰግነዋለች። በማግስቱ የዩን እናት የልጇን ፎቶ እያየች ፈገግ ስትል ወደ ሆስፒታል የወሰዳት ባልደረባ መጥቶ ልጇ በጣም ቆንጆ እንደሆነች ይነግራታል። የዩን እናት ግን ከንፈሩን እያነበበች ከሳቀች በኋላ አባቷን እንደምትመስል በምልክት ቋንቋ ትመልስለታለች። ግን ሰውየው የተናገረችውን ነገር መረዳት አልቻለም፣ ምክንያቱም የነገራትን ነገር መስማትም ወይም ደግሞ መረዳት አትችልም ብሎ ስለገመተ ነበረ። ይህንን በማሰብ ሰውየው ይሁን ስላደገች ከሱ ጋር እንድታጋባት በድፍረት ከተናገረ በኋላ በተቻለው አቅም ደስተኛ እንደሚያደርጋት ተናግሮ መሳቅ ይጀምራል። የዩን እናት ግን ሁሉንም ነገር ተረድታ በቁጣ ሰውየውን በጥፊ መታዋለች። እንደ እውነቱ ከሆነ የሰውየው አላማ መጥፎና ጸያፊ ነበረ። ዩንን ለመጀመሪያ ጊዜ ካያት ቀን ጀምሮ በመጥፎ አላማ ነበር የተመለከታት። ከዚህ በኋላ በዚሁ ቀን ሰውየው ወደ ዩን ስራ ቦታ ሄዶ በቆሸሻ አይኑ እግሮቿን ስለተመለከተ ወደ ቤቱ ከተመለሳ በኋላ ሰክሮ ስለነበር ካይምሮ ልትወጣ አልቻለችም። በሌላ በኩል ዩን ከስራ አምሽታ ስለወጣች እየሮጠች ወደ ቤቷ ስትሄድ ሰውየው ሁኔታውን በመጠቀም መከተል ይጀምራል። ከተወሰነ ጊዜ በኋላ ዩን አንድ ሰው ከኋላዋ እንደተከተላት ስላወቀች በፍርሃት ተንፍሳ ፍጥነቷን ትጨምራለች። ሰውየውም ተከትሏት በመጨረሻ ከኋላዋ ይዛታል። ወደ አንድ ጸጥ ወዳለ የእርሻ መሬት ውስጥ ከቷት ቆሻሻ ፍላጎቱን ፈጽሞ ይጠቀምባታል። ሰውየው በጣም ክፉ ስለነበረ እንዲህ አይነት አሳፋሪ ድርጊት ከፈጸመ በኋላ እንኳን ዩንን በቀጥታ አይኖቿን እያየ ለማንም ብትናገር፣ በተለይ ለእናቷ ብትናገር እሱ በድጋሚ እንደሚያሰቃያት ተናግሮ ያስፈራራታል። ይሄ በእንዲህ እንዳለ የዩን እናት ልጇ እስከ ምሽት ድረስ ወደ ቤት ስላልመጣች ተጨንቃ ለመፈለግ ትውጣለች። ሰውየውም የዩን እናትን ብቻዋን ሲያያት የተጣመመና ኃጢያተኛ ሀሳቦቹ እንደገና ወደ አይምሮ ስለገቡ ተነስቶ ወደ አዩን እናት ጋር መሄድ ይጀምራል። ይሁን ልትቋቋመው የማችለው ህመምና ፍርሃት ብታሳልፍም በአይኖች ውስጥ ተመሳሳይ ክፉ አላማ ስላየች የመጨረሻ ጥንካሬዋን ተጠቅማ ከተነሳች በኋላ አጠገቧ ያለ ድንጋይ አንስታ ሰውየውን ጭንቅላቱን በኃይል ትመተዋለች። ስለዚህ ይሄ ክፉ ሰውዬ በኃይል ስለመታችው እዚያው ይሞታል። በሚቀጥለው ትዕይንት ይሁን በግድያ ወንጀል ተጠርጥራ ትታሰራለች። ፖሊስም ራሷን ለመከላከል እርምጃ እንደወሰደች የሚያሳይ ግልጽ ማስረጃ አላገኘም። ፖሊስ የሰጠችውን ቃል ቢያምንም ህጉ ግን ማስረጃ ስለሚያስፈልገው ጉዳዩ ራስ ለመከላከል ተብሎ አይቆጠርም። ስለዚህ ጉዳዩ ወደ ግድያ ተመድቧል። ይሁንን ለማዳን ጠበቃዋ በህዝብ ፊት ወጥታ የሴቶች መብት ድርጅት እንድትቀላቀልና ለመብቷ እንድትታገል ሀሳብ ያቀርባል። ይሁን ግን በጠበቃው ሀሳብ አልተስማማችም። ማንም ስለሷ ምንም ነገር እንዲያውቅ አልፈለገችም። ምክንያቱም እንደ አቅመ ቢስ ደሃ ሴት በአዘኔታ መታየት አልፈለገችም። ከተወለደች ጊዜ ጀምሮ ሰዎች በዚህ መንገድ ይመለከቷት ስለነበር ይህንን ነገር ከዚህ በኋላ መታገዝ ስለማትችል ለእናቷም ታስረዳታለች። ሌላ አማራጭ ስላልቀራቸው እናትና ልጅ በጣም ያለቅሳሉ። ከጥቂት ቀናት በኋላ የችሎታ ቀን ስለደረሰ በማስረጃ እጥረት ምክንያት ፍርድ ቤቱ ዩን ላይ በግድያ ወንጀል ለአምስት ዓመታት የእስር ፍርድ ይፈርድባታል። የዩን እናት ፍርዱን ስሰማ እጇን አጣምራ ዳኛውን ለመነቻቸው በኋላ ልጇን አቅፋ በጣም ስለጮኸች ቦታው ላይ የነበሩ ሰዎች በሙሉ ያለቅሳሉ። ከዚህ በኋላ ይሁን እያለቀሰች አምስት ሌሎች ሴቶች ወደሚኖሩበት የእስር ቤት ክፍሏ ትወሰዳለች። ይሁን ወደ ክፍሏ እንደገባች አንዷ አስረኛ በትንሹ ስለነካቻት ይሁንን ክፉኛ ትደበድባታለች። ይሁን ክፉኛ እንደተደበደበች ያየችው ሌላ አስረኛ መሀል ገብታ የምትመታትን ሴት አስቆማታለች። ከዚህ በኋላ ይሁን ለሊቱ ሙሉ ስለ እናቷ እያሰበች በጣም ታለቅሳለች። ምክንያቱም ይሄ ለመጀመሪያ ጊዜ ከናቷ ሩቃ የቆየችበት ቦታ ስለሆነ ነበረ። በማግስቱ ጠዋት ሁሉም እስረኞች አብረው ይበላሉ። ይሁን እንዳሰበችው ሁሉም መጥፎ አይደሉም። ሁሉም የየራሳቸው ታሪክ አላቸው፣ ግን አንዷ ጎልታ ትታያለች። ይቺ ሴት የተለየ ሮዝ ዩኒፎርም ነው የለበሰችው። ይሁንም የተለየ ዩኒፎርም ለምን እንደለበሰች ትጠይቃት፣ ሴትዮዋ እስር ቤት ውስጥ ካሉ እስረኞች ውስጥ እሷ ምርጥ እስረኛ እንደሆነች ትመልስላለች ታለች። ከእስረኞቹ መሀል ሁሉም እስረኞች ትልቅ እህቴ እያሉ የሚጠሯት ሹንጄ የተባለች አሮጊት እስረኛ አለች። ይሁን ግን እስረኛ አልመሰለቻትም። ሹንጄ ግን ምግብ እየበላች እያለ ከጊዜ በኋላ እዛ መኖር እንደምትለምድ በእርጋታ ከነገረቻት በኋላ ምግብ ካልበላች ለመስራት ጥንካሬ እንደማይኖራትና እስረኞቹ በእስር ቤት ውስጥ ለሚሰሩት ስራ ክፍያ እንደሚከፈላቸው ትነግራታለች። ይሁን በእስር ቤት ውስጥ ከፍተኛ ክፍያ የሚከፈልበት ስራ የጥገና ስራ መሆኑን ስላወቀች ለመቀ ቀጠር ተወሰናለች። ስራው በጣም ከባድ ቢሆንም ለመስራት ተመርጧለች። ከተወሰነ ጊዜ በኋላ ሁሉም እስረኞች የተሰጣቸውን ስራ ለመስራት ስለሄዱ አንዲት ሴት ዩንን ታያታለች። ምክንያቱም ዩን ወጣትና ውብ ስለሆነች ነበረ የእስር ቤቱ ኃላፊ ዩን አዲስ መሆኗን ስላወቀች የእስረኛ ቁጥሯ 237 እንደሆነ ትነግራታለች። ስራ እንደጨረሱ ሁሉም እስረኞች ሲሰበሰቡ ዩን የእስር ቤቱን ኃላፊ ክፍያዋን መቼ እንደምትቀበል ትጠይቃታለች። ይህንን ስሰማ ኃላፊዋ ምንም ገንዘብ እንደማታገኝ በመንገር በንዴት ከተናገረቻት በኋላ እስረኛ ብቻ እንደሆነ ይታስታውሳታለች ምሽት ላይ ሁሉም እስረኞች ተኝተው እያለ ይሁን ዝም ብላ ጥግ ላይ ተቀምጣ ስታለቅስ ብዙም ሳይቆይ ሱንጂ ወደ አጠገቧ መጥታ አምስት ሰዎችን ገላ መታሰሯን ትነግራታለች። በአንድ ወቅት አንድ ሰካራም መኪና እየነዳ የገደለባት ወንድ ልጅ እንደነበራትና የበቀል እርምጃ ለመውሰድ የሰውየውን ቤተሰብ በሙሉ በቁማቸው እንዳቃጠለቻቸው እንዲሁም ባደረገችው ነገር በጣም እንደምትጸጸት ከነገረቻት በኋላ ይሁንን ሰላም ለማግኘት ብቸኛው መንገድ ይሄ እንደሆነ በመንገድ ስሜቷን በግልጽ እንድትገልጽ ትመክራታለች። በንግግራቸው መሃል ሱንጄ የሞት ፍርድ እንደተፈረደባትና ቀኗ እየተቃረበ መሆኑን እንረዳለን። ይሄንን ከሰማን በኋላ ዩን ለእናቷ ደብዳቤ ትጽፋለች። በደብዳቤው ላይ ደህና መሆኗንና እንዳትጨነቅ ነበር የጻፈችላት። ከዚህ ቀን ጀምሮ ዩን ቀስ በቀስ ከእስር ቤት ህይወት ጋር ለመላመድ ትሞክራለች። ቀስ በቀስ ስራዎችን ትማራለች። በክፍሏ እስከታሰሩ ሴቶች ጋርም የበለጠ በነፃነት መነጋገር ትጀምራለች። ከጥቂት ቀናት በኋላ የዩን እናት የምትወደውን ምግብ ይዛ ልጠይቃት ትመጣለች። ነገር ግን ጠባቂው ከቤት የሚመጣ ምግብ እንደማይገባ ይነግራታል። ግን እናቷ ዩንን ከረጅም ጊዜ በኋላ በማየቷ በጣም ትደሰታለች ዩንም እናቷ ሱማን ስትናገር ስሰማ በጣም ስሜታዊ ሆና ሁለቱም እርስ በርስ እየተያዩ ማልቀስ ይጀምራሉ። አንድ የማይታወቅ ሰው ምኞታን በአንድ ወቅት ደስተኛ የነበሩ ቤተሰብን ሕይወት አበላሽቷል። በማግስቱ ጧት የዩን ህመም እየተባባሰ ስለሄደ ካልጋ መነሳት አልቻለችም። ዶክተር ካማከረች በኋላ ዩን እርጉዝ መሆኗን ስላወቀች በጣም ትደነግጣለች። ምክንያቱም በህይወቷ ውስጥ እጅግ አስፈሪና አሳዛኝ ክስተት ከተፈጠረ በኋላ ለማገገም እየሞከረች ነበረ። በዚህ ነገር ህይወቷ ተበላሽቶ ወደ እስር ቤት ብትገባ አሁን ህይወቷን የበለጠ የሚያበላሸው የተሸከመችው ልጅ ነው። በዚህ ሰዓት ሌላ ምንም ሳታስብ ከእስር ቤቷ አምልጣ እናቷ አማቀፍና በኃይል መጮህ ብቻ ስለፈለገች ወደ እስር ቤቱ በር ሮጣ ለመክፈት እየሞከረች ጮክ ብላ ያለቀሰች እናቷን ትጣራለች። ያዩንን ሁኔታ ያዩ ፖሊሶች ወዲያውኑ አስቁመዋት ጨለማ ክፍል ውስጥ ይቆልፉባታል። ከጥቂት ደቂቃዎች በኋላ ያዩኔ ክፍል ጓደኞች ስለሷ እርግዝና ስላወቁ ሁሉም ለዩን በጣም ይጨነቃሉ፣ ምክንያቱም እናት ለመሆን ገና ትንሽ ስለሆነች ነበረ። በማግስቱ ሱንጄ ያዩንን ጭንቅላት ጭኗ ላይ ሁኔታው ምንም ይሁን ምንም በርትታ መጋፈጥ እንዳለባት በፍቅር ትነግራታለች። ብዙም ሳይቆይ ሱንጄ ዩኒን ተንከባክባ ወደ ክፍሏ ትመልሳታለች። ከተወሰነ ጊዜ በኋላ የመጀመሪያ ቀን ዩኒን የመታቻት ሴት እንደገና ደብድባት የተደፈረችው ልጅ ለምን በሆዷ እንደያዘች ትጠይቃታለች። ይሄኔ ሌሎች እስረኞች መጥተው ዩኒን እንዳትመታት ያስቆማታል። ዩኒን የምትመታት ሴት ባህሪ በራሷ ሁኔታ የተቀረጸና ታሪኳም ከዩኒ ጋር ተመሳሳይ ነበረ። ቀናት እያለፉ ሲሄዱ ዩኒ እናቷን ማግኘት አቆመች። ምክንያቱም እናቷ ይህንን ካወቀች ስለሷ እንደምትጨነቅ በማሰብ ነበረ። እናቷ ግን በየቀኑ ልትጠይቃት ትመጣለች። ዩን እናቷን ለማግኘት ፈቃደኛ አልሆነችም። በዚህ ነገር የዩን እናት በጣም አዝናለች። ምክንያቱም ልጇ ለምን እየገፋቻት እንደሆነ መረዳት አልቻለችም። አንድ ቀን ከሌላ ክፍል እስረኞች መጥተው ዩንን ማስፈራራት ይጀምራሉ። በዚህ ሰዓት ሱንጄ መጥታ ለምታስፈራራ ሴት አንድ ተጨማሪ ሴት ብትገልም ቅጣቷ ሞት እንደሆነ እንዳትረሳት ነግራታለች። ከዚህ ቀን ጀምሮ ሁሉም ሰው በፍርሃት ከዩን መራቅ ይጀምራል። ቀናቶች እየገፉ ሲሄዱ ዩን የእርግዝናዋን ሸክም መሸከም እንደማትችል ስለተረዳች አንድ ቀን ሆዷን በመስታወት ልትጎዳ ስትል የምትደበድባት ልጅ ስላየቻት እየጮኸች ዩንን ሕፃኑን ላለማሳደግ ራሷን ማጥፋት እንደማትችል በመናገር ታስጠነቅቃታለች። ሁሉም ሰው አንድ ላይ ተሰብስበው ዩንን ከመገናኛ ብዙኃን እርዳታ መጠየቅ እንደምትችል ምክር ይሰጧታል። ምክንያቱም ህዝቡ ሊረዳት ስለሚችል። አምስት ዓመታትን በእንደዚህ አይነት ወጣትነት በእስር ቤት ማሳለፏ የህይወቷን ውድ ጊዜ ከማባከን ያለፈ ፋይዳ እንደሌለው ይነግሯታል። ነገር ግን ይሁን ለመስማማት ፈቃደኛ አልሆነችም። ምንም እንኳን አምስት ዓመታትን ለማባከን ፈቃደኛ ባትሆንም ራሷን ለዓለም ሁሉ በማጋለጥ የቀረውን ህይወቷን በሀፍረት እንድትኖር ማድረግ አትችልም። አሁን የቀረው ብቸኛ አማራጭ ፍርድ ቤቱን በድጋሚ ይግባይ መጠየቅ ብቻ ነው። ምክንያቱም ይህንን ነገር አይቶ ዳኛው ሊወስንላት ይችላል። ይሁን በእርግዝናዋ ምክንያት ከጉልበት ስራ ረፍት ብታገኝም ከውጭ የሚመጡ መድኃኒቶችን የማስተዳደር ቀለል ያሉ ስራዎች ተሰጥተዋታል። ዩን እናቷን በአካል ባታገኛትም በየጊዜው እንዳትጨነቅ ደብዳቤ ትጽፍላታለች። እናቷም የዩንን ደብዳቤ ስታነብ ሁልጊዜ ስሜታዊ ትሆናለች። አንድ ቀን ዩን እየሰራች እያለ በድንገት የማትቋቋመው የሆድ ህመም ስላጋጠማት ምርመራ ሲደረግላት ዩን የስድስት ወር እርጉዝ መሆኗ ይታወቃል። ሆዷ ያን ያህል ትልቅ ባይሆንም ህፃኗ አሁንም በጣም ትንሽ ነው። ግን ደግሞ በጣም ጤነኛ ነው። ይሁን የህፃኑን የልብ ምት ስትሰማ ልጇን ለመግደል መድኃኒት እየወሰደች ስለነበረ ማልቀስ ትጀምራለች። ይሄንን ግን ያደረገችው ከሰራተኞቹ ተደብቃ ነበረ። ወደ ክፍሏ እንደተመለሰች ዶክተሩ ምን እንዳለ ይጠይቋታል። ይሁንም የስድስት ወር እርጉዝ መሆኗን ለሁሉም ስለነገረቻቸው ከማግስቱ ጀምሮ ሁሉም ሰው ምንም አይነት ስራ መስራት እንደሌለባት በመንገር ተጨማሪ እንክብካቤ ማድረግ ይጀምራሉ። ከቀናት በኋላ የይግባኝ ችሎት ቀኑ በመጨረሻ ስለደረሰ ዳኛው ዩንን የመጨረሻ ቃሏን እንድትናገር እድል ይሰጣታል። ይሄን ነው ዩን ሰውየውን የገደለችው እሷ እንደሆነች በመግለጽ ማንም ሰው ቢያምናትም ባያምናትም ሰውየው ያደረሰባትን አስከፊ ነገር እንደምታውቅ እንዲሁም ደግሞ ለዚህ ቅጣት ለመቀጣት ዝግጁ መሆኗን የአምስት ወይም የአስር አመት ቅጣት ብትቀጣም እናቷን የሚንከባከብላት ሰው እንደሌለ ተናግራ ይሁን በሁሉም ሰው ፊት ለፊት ታለቅሳለች። ዳኛው ይሁን የተናገረችውን ሁሉ ካዳመጠ በኋላ የመጀመሪያውን የአምስት አመት እስራት ሰርዞ ለአንድ አመት ብቻ እንደተታሰረ ይወስናል። ውሳኔውን ሲሰሙ ቦታው ላይ በነበሩ ሰዎች ፊት ላይ በሙሉ ፈገግታ ይታያል። ከዚህ በኋላ ቀናት እያለፉ ሲሄዱ የዩን ሆድ ቀስ በቀስ ማደግ ስለጀመረ ሁሉም ሰው በጣም ይንከባከባት ነበረ። አንድ ቀን ለክፍል ጓደኛዋ አበባ እንዳማራት ስለነገረቻት ጓደኛዋን በጣም ታዝናለች። በሚቀጥለው ትዕይንት ሁሉም ሰው እስር ቤት ውስጥ ሌላ እቃ ስለማያገኙ ለዩን ልጅ በድብቅ ካልሲዎችና ልብሶችን ሲሰሩ እናያለን። ይሄ ብቻ ሳይሆን ለህፃኑ ስም ሁሉ መርጠዋል። ወንድም ሆነ ሴት የህፃኑ ስም ቦኒ ነው የሚባለው። ከሁሉም በላይ ዩንን ስደበድባት የነበረችው ሴት ከምትሰራበት ቦታ እቃዎችን አምጥታ ለህፃኑ መጫወቻ ትሰራለታለች። ደስታና ደግነት በሁሉም ልብ ውስጥ ቢኖርም ነገር ግን ህይወት ብዙ ቁስሎችን አድርሳባቸው ልባቸው ወደ ድንጋይነት ተለውጦ ነበረ። ግን የህፃኑ መምጣት ደስታ ስላለ ሁሉም ቀስ በቀስ መለወጥ ጀምረዋል። አንድ ቀን ሁሉም ወደ ስራ ስለሄዱ ዩን ክፍል ውስጥ ብቻዋን እያለች በድንገት የምጥ ህመም ይሰማታል። በሆነ መንገድ ለክፍል ጓደኞቿ የጻፈችውን ደብዳቤ መሳቢያ ውስጥ አስቀምጣ መድኃኒት ወስዳ መሬት ላይ ተተኛለች። ጓደኞቿ ስራቸውን ከጨረሱ በኋላ ሲመለሱ ዩን ራሷን ስታ መሬት ላይ ተኝታ ያገኙታል። ሁሉም በነገሩ ደንግጠው እያነሷት ያለቅሳሉ። ጠባቂዎቹ ወዲያው ስለተጠሩ ዩንን ወደ ሆስፒታል ይወስዷታል። ዶክተሮቹ ህይወቷም ሆነ ህፃኑ አደጋ ላይ መሆናቸውን በመንገድ እንድትገፋ ቢነግሯትም ዩን ግን አሁን ምላሽ ለመስጠትና ለመግፋት ፈቃደኛ ስላልሆነች በሆነ መንገድ ዶክተሮቹ ህፃኑን ማዳን ቢችሉም ያዩን ሁኔታ ግን አሳሳቢ ነበረ። ዩን ተርፋለሁ ብላ ስላላሰበች ነበረ ለጓደኞቿ የስንብት ደብዳቤ ጻፈችው። በዚህ ደብዳቤ ላይ ዩን ለሁሉም ለሰጧት ፍቅርና እንክብካቤ ስላመሰገነቻቸው ደብዳቤውን ካነበቡ በኋላ ሁሉም በጣም ስሜታዊ ይሆናሉ። በሌላ በኩል የዩን እናት ልጇ ወደ ሆስፒታል እንደገባች ስለተናገራት ከብዙ ወራት በኋላ በመጨረሻ ልጇን ታያታለች። ነገር ግን በእንደዚህ አይነት ሁኔታ ውስጥ እያለች ዩንን አጥብቃ አቅፋት ለረጅም ሰዓታት ታለቅሳለች። በጭራሽ ራሷንም ለመቆጣጠር አልቻለችም። ወዲያው የፊልሙ ትዕይንት ውብ አበባ ወዳለበት የአትክልት ስፍራ ይቀየራል። በዚህ ቦታ አንዲት ትንሽዬ ልጅ ከቤተሰቦቿ ጋር በደስታ እየሳቀችና እየተጫወተች እናያለን። ይቺ ትንሽ ልጅ የዩን ልጅ ነበረች። አሁን ሌላ ቤተሰብ ወስዷታል። ትዕይንቱ ሲቀየር የዩን እናት ልብሶችን ስታስተካክል ከጎኗ የመንግስት የስራ ቃለ መጠይቅ የምስክር ወረቀት እናያለን። በድንገት አንዲት ሴት እማዬ ብላ ትጠራታለች። እናቷም ወደ ጠራቻ ሴት ዞር ብላ ፈገግ ትላለች። ፊልሙ እናቷን እማዬ ብሎ ማን እንደጠራት አይገልጽም። ይሁን ትሆን አገግማ ተመልሳ ይሆን ወይንስ የዩን እናት ልጇን በማጣቷ ሀዘን ስለተረበሸች ነገሮችን አስመስላ ማሰብ ጀምራ ይሆን? ፊልሙ የሚያበቃው በዚህ ስሜታዊ ጭንቀት ነው። ውድ ቤተሰቦቼ እንደዚህ አይነት መሳጭና ሪ ፊልሞችን ቀለል ባለ መንገድ ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰባችንን ተቀላቀሉ።